ግልጽ እኮ ነው ያደል። እንግዲህ ዛሬም ብሩኬ ከንዴቱ አልወጣም፣ አልበረደላቸውም ሁለቱም። አይሆፕ ይመስለኛል ዛሬ ይመጡ ነበረ ቤኪ ቤት ሙሉውን፣ ማለት ነው ሀይሚና ብሩኬ ነው የሚለው። እንግዲህ አይታችኋል፣ ይሄ ሁሉ ኦዲየንስ እየጠበቃቸው ማለት ነው እና እነሱ እንትን ናይ ሆድ ላይ ናቸው ማለት ነው። አንዳቸው መሸነፍ አቃታቸው ይመስለኛል። ሁሌ እሱ ነው የሚሸነፈው። እሷ መሸነፍ አትፈልግም፣ ድሮም ማለት ነው። በነገራችሁ ላይ ማለት ነው፣ አሁን እንደዚህ አይነት የማይሆን ጽሁፍ መልስ አትመልሽልኝ እያላት ባህሪዬ ነው ስትል ሰምታችኋል። እንደዚህ አይነት ባህሪ ካለባችሁ የእውነቴ ነው የምላችሁ፣ በጊዜ ማስወገድ አለባችሁ። በጊዜ ማለት ነው። የእውነቴ ነው ምላችሁ፣ ከሰው ያቀያይማችኋል። በጣም መጥፎ ነው። እናንተ እንደዚህ ሆት ሆናችሁ ሁለት ሆት ሆነው የማይሆን ጽሁፍ የምትጽፉ ነገር ከሆነ የምትመልሱለት ከሆነ ከሌላም ከጓደኛችሁም ከፍቅረኛችሁም ከባህላችሁም ከቤተሰብ፣ ከእናት፣ ከአባት ያጣላችኋል። እንደዚህ አይነት ጸባይ ማለት ነው እና ይሄ ባህሪ ነው ስትል እንትን አለኝና እንደዚህ አይነት ባህሪ ካለባችሁም በጊዜ ማስወገድና አለባችሁ። እሱም እልህኛ ነኝ በትንሽ ነገር ነው ምቃጠለው ብሏል። የሚቃጥለው እሷ ስለሚወዳት እኮ ነው በጣም ስለሚያፈቅራት ነው እንደዚህ የሚሆኑት እንደ አንዳቸው ይወርድላቸዋል፣ ይመጣሉ። ሌላው ደግሞ ይሄ ሌላው የድሮ ፍቅረኛው ይመስለኛል፣ አሹ ግሬስ ማለት ነው። በቦሳተች ቁጥር ሁሌ ይኮምታል ቲክቶክ ላይ። ትላንትና ደግሞ ምን ብሎ ኮመተ? የኔ ውድ እመኝኝ፣ አንድ እድል ስጭኝ ብሏታል። አሁን እሷ እድል ሰጠችው። እንደዚህ ተኮራረፉ ማለት ተለያዩ ማለት ነው። እንዲያው የጓደኛ ምቀኛ ማለት ነው። የጓደኛው ብሩኬ አሁን ቅርቡ ጓደኛው ነው አይደል? ማለት የሆነ ፎቶ ምናምን ፖስት ነበር አንድ ላይ ሲሰሩ ምናምን ማለት ነው። እና እንደዚህ ማለቱ ራሱ በጣም ሲጀመር፣ በፊትም ያው በተጣሉ ጊዜ የተጣሉ ጊዜ ማለት ነው መለያየት አለባቸው ብሎ በጣም ኮቶ ነው እያወራ ነበረ። እና አሁን ተኮራረፉ። ሁሌ ነው ደግሞ ሰው እግር ለእግር የሚጋጨል አደለም፣ ፍቅረኛ ፍቅር ውስጥ ሆነው ማለት ነው ሶ፣ ነገ ይታረቃሉ። የምር ነገ ይታረቃሉ። ግን ዛሬ ሁለቱም አልበረደላቸውም፣ ያስታውቃሉ። ሀይሚ ሪፕሊ የመለሰችው መልሶች ትንሽ ንዴት ውስጥ ያለች ይመስላል። ያው እሱ እሷ አትሸነፉም ወይ ብሎ ውስጥ ገብቶ ነው እና